ቡና መጠጣት ከካንሰር እንደሚጠብቃችሁ ታውቃላችሁ? ይሄ ብቻ አይደለም። ሌሎች ብዙ እናንተ ማታስቧቸው ጥቅሞች አሉት ቡና እና በምን ያህል ሲኒ ብንወስድ ነው እነዚህን የጤና ጥቅሞች የምናገኘው የሚለው እና ሌሎች የቡና ጥቅሞችን እንነጋገራለን። ዶክተር ቤቴሌም ነኝ፣ አብራችን ቆዩ። ብዙ ሰዎች ቡናን በሚጠጡበት ጊዜ ያነቃኛል ከሚል ሀሳብ በስተቀር ይህን ያህል ቡና መጠጣት ለሕይወታቸው በጣም ጥቅም እንዳለው አይረዱትም። ለመንቃት ከእንቅልፍ ለመነሳት አክቲቭ ለመሆን በደንብ አትኩሮት ሰጥቶ የሆነ ነገር ለመስራት ብዙ ጊዜ ሰዎች ቡና ይጠጣሉ። ግን ቡና ከዛ በላይ በጣም ብዙ ለጤና የሚጠቅሙ ጥቅሞች አሉት። ቡና በውስጡ ምን ምን ያካትታል ከሚለው ብንጀምር፣ ቡና ውስጡ ካፊን የሚባል ኤሌመንት አለው። ከሱም በተጨማሪ ቫይታሚን ቢ ቱ፣ ቫይታሚን ቢ ስሪ፣ ቫይታሚን ቢ ፋይቭ እና ማግኒዚየም እና ፖታሽም ውስጡ አለው እና ቡና በቀን ውስጥ እንደ ዳይትሪ ጋይዳንስ ፎር አሜሪካንስ ሰጀስት እንደሚያደርገው በቀን ውስጥ ቢያንስ ከሶስት እስከ አምስት ሲኒ ቡና ወይም ደግሞ እስከ አራት መቶ ሚሊግራም ካፊን አንድ ሰው ቢወስድ ይመክራል ማለት ነው። ቡና ልክ ውስጡ ብዙ በሺዎች የሚቆጠሩ ኬሚካሎች አሉት እና እንደየሰው ደግሞ ለቡና የሚሰጠው ምላሽ የተለያየ ነው። ብዙ ጊዜ በትንሽ ወይም ደግሞ በትንሽ ዶስ ከ500 እስከ 300 ሚሊግራም ኦፍ ካፊን በሚጠቀምበት ጊዜ ሰው ነገሮችን ለመስራት ንቁ ለመሆን ሀይል ለማግኘት ኮንሰንትሬት አድርጎ ፎከስ አድርጎ ስራ ለመስራት ያግዘዋል ከዛ በላይ ግን ከፍ ያለ ዶዞች በሚሆንበት ጊዜ ብዙ ጊዜ አለመረጋጋት ጭንቀት እንቅልፍ ማጣት የልብ ምት መጨመር ይስተዋላል ማለት ነው በአጠቃላይ ግን ሪሰርቾች እንደሚናገሩት የቡና አጠቃላይ ጥቅሙ እና ጉዳቱ በሚዛን ቢሰላ በጣም ለጤና ጠቀሜታ እንዳለው ይናገራሉ። የመጀመሪያው ጥቅም ቅድም መግቢያው ላይ ለመናገር እንደሞከርኩት ካንሰርን ቡና ካንሰርን እንደሚከላከል ብዙ ጥናቶች ይናገራሉ። ይሄም በተለያየ መንገድ ይህንን ካንሰር የመከላከልን ስራ ይሰራል። ቡና በምንጠጣበት ጊዜ የባይል አሲድ መመረትን ይጨምራል እናም ደግሞ ሰውነታችን ውስጥ የምግብ የመፈጨት ቻንሱን ፍጥነቱን ማለት ነው ይጨምራል። ስለዚህ ኮለን ውስጥ ወይ ደግሞ አንጀታችን ውስጥ ይሄ የካርሲኖጅንስ የሚባሉ በየትኛውም አይነት መልኩ የምንወስዳቸውን ካንሰር ሊያመጡ የሚችሉ ኬሚካሎች፣ ኤሌመንቶች ወደ ሰውነታችን እንዳይገባ እና ኮሌናችን ወይ ደግሞ የአንጀታችን ግርግዳ እነዚህ ካንሰር ለሚያመጡ ካርሲኖጂን ለሚባሉ ነገሮች እንዳይጋለጥ ስለሚያደርግ በዚህ ዌይ ካንሰርን ይከላከልላል ማለት ነው። ከዚያም በተጨማሪ ፖሊፌኖልስ የሚባሉ ኮፊ ውስጥ ቡና ውስጥ ያሉ ካንሰር የካንሰር ሴሎችን እድገት እንደሚገቱ እንስሳዎች ላይ የተደረገ ጥናት በደንብ ያሳያል ማለት ነው። ስለዚህ ይሄ ሁለተኛው መንገድ ነው ካንሰርን የሚከላከልበት ማለት ነው። ሌላኛው ደግሞ ካንሰር ማለት ቡና ኢስትሮጅን የሚባለውን በሰውነታችን ውስጥ ያለውን ሆርሞን የመቀነስ ቻንስ አለው የመቀነስ አቅም አለው እና ይሄ ኢስትሮጅን ደግሞ ከብዙ አይነት ካንሰሮች ጋር የተያያዘ ነው ወይ ደግሞ ለብዙ አይነት ካንሰሮች የመፈጠር ቻንስ ከፍተኛ ተጫዋችነት አለው ማለት ነው። ለምሳሌ እንደ ማህፀን ካንሰር እስትሮጅን ከፍ በሚልበት ጊዜ የሚፈጠር ካንሰር ነው ማለት ነው። ከዚህም በተጨማሪ ቡና ሰውነታችን ውስጥ ያለውን መቆጣት ወይ ኢንፍላሜሽን ስለሚቀንስ፣ ይሄ ደግሞ የሰውነት መቆጣት ወይ ኢንፍላሜሽን ለአንዳንድ ካንሰሮች ምክንያት ስለሚሆን በእነዚህ መንገዶች ቡና ካንሰርን ይቀንሳል ማለት ነው። ካንሰር ተጋላጭ እንዳንሆነ ያደርጋል። ሌላ ደግሞ የስኳር በሽታ ነው። ስፔሻሊ አይነት ሁለት የስኳር በሽታ ስኳር በሽታን ቡና እንደሚቀንስ ይናገራል ማለት ነው። ይሄ በአጭር ጊዜ ወይ ደግሞ የለርዥም ጊዜ ጥናቶች ተደርገው ነበረ ቡና በሚጠጡ ሰዎችና ቡና በማይጠጡ ሰዎች መካከል ምን ያህል ለአይነት ሁለት የስኳር በሽታ ይጋለጣሉ የሚለውን ጥናት ተደርጎ ነበር። እና ይሄ ጥናት እንደሚያሳየው ቡና የሚጠጡ ሰዎች ለአይነት ሁለት የስኳር በሽታ ያላቸው ተጋላጭነት ዝቅተኛ ሆኖ ተገኝቷል ማለት ነው። ከዚህም በተጨማሪ ፖሊፌኖልስ እና ሚኒራሎች፣ ማግኒዥየም ቡና ውስጥ ያለ የኢንሱሊን ልክ ሰውነታችን ውስጥ ምግብ እንደበላን ግሉኮስ ወደ ሰውነት እንዲገባ የሚረዳው ኢንሱሊን ኢፌክቲቭሊ ወይ ደግሞ በደንብ ስራውን እንዲሰራ አቅም የሚሰጠው እንደሆነ እና ለግሉኮስ ወይ ደግሞ ለስኳር በደንብ ሰውነታችን ውስጥ ሜታቦላይዝድ እንዲሆን እንዲሰራ ኢፌክቲቭነሱን የሚጨምር እንደሆነ ጥናቶች ያሳያሉ። ስለዚህ ሁለተኛ አይነት ሁለት የስኳር በሽታ ቡና በመጠጣታችን ተጋላጭነታችንን ይቀንሳል ማለት ነው። አርባ አምስት ሺህ ሦስት መቶ ሰላሳ አምስት ሰዎች የተሳተፉበት አይነት ሁለት ስኳር በሽታ ያለባቸው ሰዎች እስከ ሀያ አመት ያህል ድረስ ሪሰርች ሲሰራባቸው ቆይቶ መጨረሻ ላይ ቡና የሚጠጡ ሰዎች ቡና የሚጠጡበት መጠን በጨመረ ቁጥር ስኳር የመያዝ ቻንሳቸው እየቀነሰ መጥተዋል ማለት ነው። ቡና ከማይጠጡ አንጻር ሲታይ አንድ ሲኒ በቀን የሚጠጡ ሰዎች ስምንት ፐርሰንት በስኳር የመያዝ ቻንሳቸው ዝቅ ይላል። ከዛ ደግሞ እስከ ስድስት ሲኒ የሚጠጡ ሰዎች ደግሞ ሰላሳ ሶስት ፐርሰንት ያህል በስኳር የመያዝ ቻንሳቸው ዝቅ ይላል ማለት ነው። ስለዚህ ቡና መጠጣት ለስኳር ለስኳር በሽታ እንዳንያዝ ሊረዳን ይችላል ማለት ነው። በሌላ ሪሰርች ደግሞ ተመሳሳይ የሆነ ሪሰርች የተሰራው እስከ አስር ሲኒ ድረስ ቡና የሚጠጡ ሰዎች 30 ፐርሰንት የስኳር የመያዝ ቻንሳቸው እንደሚቀንስ ያሳያል። ስለዚህ ሁለት የተለያዩ ሪሰርቾች የስኳር የመያዝ ቻንስ ቡና ከመጠጣት ጋር ሲያወዳድሩት ቡና ስኳር እንዳንያዝ ከሚረዱን ነገሮች መካከል እንደሆነ ይናገራሉ ማለት ነው። ከዚህም በተጨማሪ ቡና ሴንትራል የሆነውን ወይም የጭንቅላታችንን ነርቨስ ሲስተም ማዕከላዊ ነርቨስ ሲስተማችንን አክቲቬት ያደርጋል፣ ስቲሙሌት ያደርጋል ወይ ደግሞ ያነቃቃል ማለት ነው። በብዙ ሰዎች ላይ ግን፣ አንዳንድ ሴንሲቲቭ የሆኑ ሰዎች ላይ የሆዳቸው ላይ አንስቴብል መሆን ጭንቀት መፍጠር መረበሽ፣ እንቅልፍ ማጣት እነዚህ አይነት ስሜቶች ሊሰሟቸው ይችላሉ ማለት ነው። ለትንሽ ጊዜ ደግሞ አንዳንድ ሰዎች ላይ ኢነርጂ በደንብ ቡስት ያደርጋል በጣም አቅም ያገኛሉ እና ኃይልም ይሰጣቸዋል ማለት ነው። ግን ይሄ አሁን ያልኳችሁ አንዳንድ ሰዎች ላይ በተለይ ሴንሲቲቭ የሆኑ ሰዎች ላይ ጭንቀትን ቢጨምርም፣ አለመረጋጋት እንቅልፍ ማጣት እነዚህ ነገሮች ቢጨምርም ግን ብዙ ጥናቶች እንደሚያሳዩት በብዙሃኑ ደረጃ ላይ በጣም ጤና ለጤና ጥቅም እንዳለው እንደውም የልብ በሽታንና ስትሮክን እንደሚቀንስም ጥናቶች ያሳያሉ። አንድ ጥናት በ83ሺህ 76 ሴቶች ላይ ሪሰርቹ የተሰራው ኢነርስስ ሄልዝ ስተዲ በቀን ውስጥ አራት ሲኒ ቡና መጠጣት በ20 ፐርሰንት ያህል ስትሮክ የመያዝ ቻንስን ከማይጠጡ ሰዎች አንጻር ሲታይ እንደሚቀንስ ያሳያል ማለት ነው። ስለዚህ በጣም ለስትሮክ በሽታ ሪስካችንን ሀያ ፐርሰንት ትንሽ አይደለም፣ በጣም ይቀንሳል ማለት ነው። ሌላ ጥናት ደግሞ እስቲል በ34 ሺህ አምስት መቶ አስራ አራት ሴቶች ላይ የተሰራ ሌላ ጥናት ደግሞ በተያያዥነት ከሁለት እስከ ሶስት ሲኒ በቀን ቡና የሚጠጡ ሰዎች ሀያ አንድ ፐርሰንት ያህል የልብ በሽታ የመያዝ ቻንሳቸው እየቀነሰ ይመጣል ማለት ነው። ስለዚህ እስካሁን ብዙ ነገሮች ነው የልብ በሽታ በሀያ አንድ ፐርሰንት ይቀንሳል፣ የስትሮክ በሽታም በአስራ አንድ ያህል ፐርሰንት ይቀንሳል። የ ካንሰር የመያዝ ቻንሳችን ይቀንሳል። እና ከዚህም በላይ ደግሞ በጣም የገረመኝ እኔ ዲፕሬሽን ወይ ደግሞ ድባቴ የመያዝ ቻንስ ይቀንሳል። በማንኛውም ሰው ልክ ቡና በሚጠጣበት ጊዜ የመነቃቃት ሞዳችን የመስተካከል እንደ ድብርት ውስጥ ያለ ሰው ትንሽ ቡና በሚጠጣበት ጊዜ ይነቃቃል ማለት ነው። ስለዚህ ይሄ ብቻ ሳይሆን ከድብርት የማነቃቃት ነገር ብቻ ሳይሆን ሱሳይድ ወይ ደግሞ ራስን የማጥፋት ሀሳብ ያላቸው ሰዎች ላይ የተሰራ ጥናት በቀን ሁለት ወይ ሶስት ቡና ሶስት ሲኒ ቡና የሚጠጡ ሰዎች ቡና ከማይጠጡ ሰዎች አንጻር በሚታይበት ጊዜ አርባ አምስት ፐርሰንት ያህል ራስን የማጥፋት ፍላጎታቸው ይቀንሳል ማለት ነው። የቡናውን መጠን ከፍ ሲደረግ እስከ አምስት ሲኒ እስከ አራት ሲኒ ደግሞ ሲሆን ሀምሳ ሶስት ፐርሰንት ያህል ራስን የማጥፋት ፍላጎት ይቀንሳል ማለት ነው። ይሄ በጣም የሚገርም ነው። ከዚህም በተጨማሪ ፓርኪንሰንስ የሚባል በሽታ አለ። ልክ ሰውነታችን ውስጥ ዶፓሚን የሚባለው ሆርሞን በሚቀንስበት ጊዜ ፓርኪንሰንስ የሚባል በሽታ ይከሰታል እና ቡና መጠጣት ሪሰርች እንደሚያሳየው ፓርኪንሰንስ የሚባለውን በሽታ እንዳንያዝ ያደርገናል። ሙሉ ለሙሉ ሳይሆን በቃ የመጋለጥ ቻንሱን ዝቅ ያደርጋል። ቡና ከማይጠጡ ሰዎች አንጻር ሲወዳደር ቡና የሚጠጡ ሰዎች በዚህ በሽታ የመያዝ ቻንሳቸው ዝቅ ይላል ማለት ነው። ይህንን ካልን ደግሞ ሌላ ተጨማሪ ኪሎ ኪሎ ለመቀነስ ቡና በጣም ጥሩ ነው። ምክንያቱም ካሎሪ በርን እንድናደርግ ያደርገናል ማለት ነው። በእርግጥ በጣም ብዙ ኪሎ ለመቀነስ ቡና ይጠቅማል የሚል በጣም ሲግኒፊካንት የሆነ ሪሰርች የለም። ግን ቡና በምንጠጣበት ጊዜ ሜታቦሊክ ሬታችን ስለሚጨምር በጣም ኢነርጄቲክ ስለምንሆን እንቅስቃሴዎችን ለማድረግ እንቅስቃሴዎችን እንድናደርግ ስለሚያደርገን ኪሎ እንድንቀንስ ያደርጋል እና በተጨማሪም ሲምፐተቲክ ነርቨስ ሲስተም የሚለውን አክቲቬት ስለሚያደርግ መራብን ይቀንሳል፣ ጥጋብን ይጨምራል እና የስቦች እንዲሰባበሩ ስለሚያደርግ እነዚህ የቡና ካራክተሮች ደግሞ ኪሎ እንድንቀንስ ያደርጋል። ምክንያቱም ካልበላን ጥጋብ ጥጋብ ከተሰማን እና ውስጣችን ያለው ስቦች የሚሰበሩ የሚቃጠሉ ከሆነ ከዚህ በላይ ኪሎ የሚያስቀንሰን ነገር የለም ማለት ነው። ስለዚህ ቡና በተወሰነ ያህል በተወሰነ መጠን ያህል ኪሎ እንድንቀንስ ያደርጋል ማለት ነው። ይህን ያህል ስለ ጥቅሙ ከተናገርን አንድ ማሳሰብ የምፈልገው በመሀል ላይ እርጉዝ የሆኑ ሰዎች ቡና ብዙ እንዲወስዱ አይመከርም። ምክንያቱም ቡና ፕላሲንታን ነው ወይም እንግዴ ልጅን አልፎ ወደ ልጁ የመሄድ ቻንስ ስላለው በቀን ከአንድ ሲኒ ወይ ከሁለት ሲኒ በላይ ባይጠጡ ይመከራል። ምክንያቱም ቡና ወደ ልጁ ከሄደ የመቀንጨር ኪሎ አንሶ መወለድ፣ እነዚህ ነገሮች ወይ ደግሞ ከዛም ከባሰ ደግሞ የውርጃ ነገር ሊያስከስት ስለሚችል እርጉዝ የሆኑ ሰዎች ቡና የሚጠጡት መቀነስ አለባቸው። በቀን አንድ ወይ ሁለት ሲኒ ይበቃል ማለት ነው። እና ቡና እንደምናስበው ብቻ አይደለም፣ በጣም ብዙ ጥቅሞች አሉት። እና አንድ ነገር ከእርጉዞች በተጨማሪ ሌሎች ቡና ኮሸስሊ ወይ ደግሞ በጥንቃቄ መጠቀም ያለባቸው ሰዎች ግፊት ያለባቸው ሰዎች ናቸው። ቡና መጠጣትን በጥንቃቄ ቢወስዱት ይመከራል። በ2011 ዓመተ ምህረት እንደ ኤሮፓውያን አቆጣጠር አሜሪካን ሶሳይቲ ፎር ኒትሪሽን በተደረገ ጥናታዊ ጽሁፍ ቡና ወይም ካፊን የደም ግፊት ላይ የሚያስከትለውን ለውጥ ያመለክታል። ይህም ጥናት በአጠቃላይ አስራ አምስት ጥናታዊ ጽሁፎች ላይ በመመርኮዝ ቡና በደም ግፊት ላይ በአጭር ጊዜና በረጅም ጊዜ የሚያሳድረውን ለውጥ አጠቃሎ ገልጾታል ማለት ነው። ከፍተኛ የደም ግፊት ያለባቸው ሰዎች ቡና ከጠጡበት ጊዜ አንስቶ እስከ ሶስት አመት ባለው ጊዜ ውስጥ የደም ግፊታቸው ከላይ ያለው ወይም ሲስቶሊኩ በስምንት ነጥብ አንድ ከስር ያለው ወይ ደግሞ ዲያስቶሊኩ በአምስት ነጥብ ሰባት ሚሊሜትር ኦፍ ሜርኩሪ ያህል ከፍ ይላል። ይሄ ቡና ከጠጡ እስከ ሶስት ሰዓት ባለው ጊዜ ነው ማለት ነው። ከዛ ደግሞ ከፍተኛ የደም ግፊት ያለባቸው ሰዎች ከሁለት ሳምንት ወይ ደግሞ ለሶስት ሳምንት በተከታታይ ቡና ከጠጡ በኋላ እና ቡና ካልጠጡ ተመሳሳይ ሰዎች ጋር የደም ግፊታቸው ሲወዳደር ምንም አይነት ለውጥ አልታየም። ቡና በየእለቱ ቡናው በየእለቱ ለረዥም ጊዜ የሚጠጡ ሰዎች ላይ በተደረገ ምርመራ በተመሳሳይ ውጤት አሳይቷል ማለት ነው። ይህም ጥናታዊ ጽሑፍ በአቅራቢዎቹ መሰረት ቡና ማዘውተር ከፍተኛ የደም ግፊት ላለባቸው ሰዎች ላይ የደም ግፊታቸውን ለረዥም ጊዜ አይጨምርም ማለት ነው። የደም ግፊት ጋር ተያይዞ የሚመጣ በሽታዎች አያጋልጥም የሚል ድምዳሜ ላይ ደርሷል። በዚህ ጥናት ውጤት ላይ በመመርኮስ ከፍተኛ የደም ግፊት ያለባቸው ሰዎች በየዕለቱ ሳይበዛ እስከ 200 ሚሊግራም ወይም ከዛ በታች ካፊን ቢወስዱ ይመከራል ማለት ነው። ቡና ቢጠጡ በአጠቃላይ ጤናቸው ላይ ተጽዕኖ አይኖርም። ይህን ያህል ከሁለት መቶ ሚሊግራም በታች ቡና ቢጠጡ ያን ያህል ጤናቸው ላይ ከፍተኛ ተጽዕኖ አይኖርም። ሆኖም ግን ከፍተኛ የደም ግፊት ያለባቸውና በሕክምና ለማስተካከል የተቸገሩ ሰዎች ግን ቡና ቢያስወግዱ ይመከራል ወይም ማስወገድ ካልቻሉ ደግሞ በጣም በትንሹ ቢወስዱ ይመከራል ማለት ነው። በተጨማሪ የደም ግፊታቸውን ለመለካት በሚሄዱበት ጊዜ ቡና ከመጠጣታቸው በፊት ቢለኩ ወይ ደግሞ ቡና ከጠጡ ከሰላሳ ደቂቃ በኋላ ቢለኩ ይመከራል ማለት ነው። ይህን ያህል ስለ ቡና ጥቅም ከተነጋገርን ይበቃናል። ተጨማሪ እንድነጋገርበት የምትፈልጉት የምግብ አይነት ካለ ወይ ሌሎች ጥያቄዎች ካሏችሁ ኮሜንት ሰክሽን ላይ ያስቀምጥልኝ፣ መልስላችኋለሁ። ዶክተር ቤተልሔም ነኝ። አመሰግናለሁ።